ሰላም ጤና ስጥና፣ አድማጭ ተመልካቾቻችን ከቶፕ ቴንሽ ኔትወርክ እለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርቶቹ፣ የኢትዮጵያ ንግድ ባንክ ከዓለም ባንክ ከፍተኛ የገንዘብ ድጋፍ ሊቀበል ነው። ለአማራ ክልል ዳኞች የተወሰነው የደሞዝ ጭማሪ በመዘግየቱ ከፍተኛ ቅሬታ ማስነሳቱ ተገለጸ። የዋጋ ንረት የኤሌክትሪክ ግብዓት አቅራቢዎችን የዋጋ ማሻሻያ ጥያቄ አስነሳ። በመስሪያ ገንዘብ እጥረት ምክንያት አምራች ኢንተርፕራይዞች በበቂ ደረጃ ወደ ስራ አልገቡም ተባለ። በግንቦት አምስት በኋላ እንደሚሰረዝ በምርጫ ቦርድ ማስጠንቀቂያ የተሰጠው ህወሓት አሁንም እንደ አዲስ እንደማይመዘገብ አስታወቀ። የአሜሪካ ጦር ሠራዊት በየመን የሁቲ ዒላማዎች ላይ ከመጋቢት ወር መጀመሪያ ወዲህ ባካሄደው የአየርና የባህር ዘመቻ ከስምንት መቶ በላይ ጥቃቶች መፈጸሙን አስታወቀ። የኢትዮጵያ ንግድ ባንክ ከዓለም ባንክ ከፍተኛ የገንዘብ ድጋፍ ሊቀበል ነው። መንግስታዊ የኢትዮጵያ ንግድ ባንክ ለመጀመሪያ ጊዜ ከዓለም ባንክ ከፍተኛ መጠን ያለው የገንዘብ ድጋፍ በሚቀጥለው ሳምንት መጀመሪያ ለመቀበል በዝግጅት ላይ መሆን ጠቁሟል። ከ650 ሚሊዮን ዶላር በላይ ከተመደበው ገንዘብ ውስጥ ከግማሽ በላይ የሚሆነው በዚህ የመጀመሪያ ዙር ዝውውር እንደሚካተት ይጠበቃል። የአፈጻጸም ላይ የተመሰረተ የገንዘብ ድጋፍ የዓለም ባንክ የፋይናንስ ሴክተር የማጠናከር ፕሮጀክት አካል ሲሆን የኢትዮጵያ ንግድ ባንክ የፋይናንስ አቅሙ እንዲያሳድግና የኢትዮጵያ ሰፋ ያሉ የኢኮኖሚ ማሻሻያዎችን እንዲደግፍም ያለመ ነው። ባንኩ ይህንን ድጋፍ ለማግኘት መንግስት ቦንድ ማውጣትና የብድር ስብጥር ማስተካከል ጨምሮ የተወሰኑ ቅድመ ሁኔታዎችን አሟልቷል። ይህንን ተከትሎ በሚቀጥለው ሳምንት ቢያንስ ከ350 ሚሊዮን ዶላር መቀበል እንደሚችል ይጠበቃል። ይህ የገንዘብ ድጋፍ በተለይም ባንኩ ቀደም ሲል ለመንግስት የልማት ድርጅቶች በሰጠው ያልተመለሰ ብድር ምክንያት ያጋጠሙ የፋይናንስ ተግዳሮቶችን ለማቃለል ትልቅ እገዛ ያደርጋል ተብሏል። የኢትዮጵያ መንግስት የንግድ ባንኩን ካፒታል ለማጠናከር ተጨማሪ የገንዘብ ድጋፍ እንደሚያስፈልግም ተገልጿል። ባለሙያዎች ይህ የዓለም ባንክ ድጋፍ የሀገሪቱን የፋይናንስ ሴክተር ለማጠናከር ወሳኝ እርምጃ እንደሆነ ይስማማሉ። ለአማራ ክልል ዳኞች የተወሰነው የደሞዝ ጭማሪ በመዘግየቱ ከፍተኛ ቅሬታ ማስነሳቱ ተገለጸ። የአማራ ክልል ዳኞች ማህበር በክልሉ ለሚገኙ ዳኞችና የጉባኤ ተሿሚዎች የደሞዝና የጥቅማ ጥቅም ጭማሪ ተፈጻሚ ሳይሆን በመዘግየቱ ከፍተኛ ቅሬታ ማስነሳቱ ተገለጸ። ለደሞዝ ጭማሪ የሚያስፈልገው በጀት የአማራ ክልል መንግስት እንዲመድብ ለማድረግ የክልሉ ጠቅላይ ፍርድ ቤት የቅርብ ክትትልና ጥረት እያደረገ መሆኑን ማህበሩ አሳውቋል። የዳኞች ማህበሩ ይህንን ያስታወቀው እሁድ ሚያዝያ 19/2017 ለአባላቱ ባስተላልፈው መልእክት ነው። ማህበሩ በዚህ መልእክቱ ፍርድ ቤቶችን ከማጠናከር እና የክልሉን ጠቅላይ ፍርድ ቤት የጀመረውን የለውጥ ስራ የተሟላ ከማድረግ አኳያ የዳኞችና የጉባኤ ተሿሚዎችን ደሞዝና ጥቅማ ጥቅም ማሻሻል የማይተካ ሚና ያለው መሰረታዊ ነጥብ እንደሆነ ማስገንዝቧል። የዳኞች ደሞዝና ጥቅማ ጥቅም ጥያቄን ለመመለስ የአማራ ክልል ጠቅላይ ፍርድ ቤት ኮሚቴ አዋቅሮ ጥናት ካደረገ በኋላ በክልሉ ዳኞች አስተዳደር አብይ ጉባኤ አማካሪነት ዝርዝር መመሪያ ማጽደቁን ማህበሩ አስታውሷል። አብይ ጉባኤው ከጸደቀ የደመወዝ እና ጥቅማ ጥቅም በተጨማሪ ሀገር አቀፍ የኑሮ ውድነት ማሻሻያ የደመወዝ ጭማሪ ለሁሉም ሰራተኛ የተደረገ መሆኑን በትላንትናው መልእክቱ የጠቀሰው ማህበሩ ሁሉም እስካሁን ተፈጻሚ ባለመሆናቸው በዳኞች ዘንድ ከፍተኛ ቅሬታ እያስነሳ መሆኑን ገልጿል። የዋጋ ንረት የኤሌክትሪክ ግብዓት አቅራቢዎች የዋጋ ማሻሻያ ጥያቄ አስነሳ። በኢትዮጵያ ኤሌክትሪክ መሰረተ ልማት ግብዓቶችን የሚያመርቱ ሀገር ውስጥ አምራች የዋጋ ንረት፣ የውጭ ምንዛሪ ተመን መዋዠቅ እና የትራንስፖርት ወጪ መጨመር በስራቸው ላይ ከፍተኛ ተጽዕኖ እያሳደረ በመሆኑ የኢትዮጵያ ኤሌክትሪክ ኃይል አገልግሎት የዋጋ አወቃቀሩ እንዲያሻሽል ጠየቁ። ይህ ጥያቄ በቅርቡ በአገልግሎቱ በተዘጋጀ የምክክር መድረክ ላይ የቀረበ ሲሆን አምራቾቹ እየጨመረ በሚሄደው የምርት ወጪ ምክንያት የአሁኑ የዋጋ አወሳሰን ዘላቂነት እንደሌለው ያላቸውን ስጋት ገልጸዋል። በተለይም የጥሬ ዕቃዎችን ዋጋ በአስደንጋጭ ሁኔታ መጨመርና አብዛኞቹ ግብዓቶች ከውጭ የሚገቡ በመሆኑ የውጭ ምንዛሬ ተመን መለዋወጥና የትራንስፖርት ወጪ መጨመር የምርት ወጪያቸው በእጅጉ እንዳገደው ተናግረዋል። አቅራቢዎቹ ከአገልግሎት የዋጋ ማስተካከያ ጋር በተያያዘ ለበለጠ ግልጽነትና ፈጣን ምላሽ እንዲኖሩ የጠየቁ ሲሆን የኤሌክትሪክ አገልግሎት በበኩሉ በሀገር ውስጥ የሚመረቱ ግብዓቶችን በተመለከተ ሁሉንም ተዛማጅ ነገሮች ከግምት ውስጥ እንደሚያስገባና የዋጋ ማሻሻያዎቹ ጉልህ ለውጦችን ሲከተሉ እንደሚደረጉ ገልጿል። አገልግሎቱ ይህንን ጉዳይ በግልጽ በመረዳት እንደሚሰራም አክሎ ገልጿል። በመስሪያ ገንዘብ እጥረት ምክንያት አምራች ኢንተርፕራይዞች በበቂ ደረጃ ወደ ስራ አልገቡም ተባለ። በኢትዮጵያ የተለያዩ አካባቢዎች ለሚገኙ አነስተኛና መካከለኛ ኢንተርፕራይዞች የፋይናንስ አቅርቦት መሰረታዊ ችግር እንደሆነ ተገልጿል። የማስፈጸሚያ አቅም ውስንነትና በቅንጅት አለመስራት ኢንተርፕራይዞቹ የሚያጋጥማቸው ችግር ለመፍታት ተግዳሮቶች መሆናቸውም ተነግሯል። ይህ የተገለጸው የአነስተኛና መካከለኛ አምራች ኢንተርፕራይዞችን የመደገፍ የማስፋፋትና የማሸጋገር ስራዎችን እንዲሰራ በ2015 ዓ ምት በአዲስ መልክ የተደራጀው የኢትዮጵያ ኢንተርፕራይዝ ልማት ተቋም ነው። ተቋሙ ሰኞ ሚያዝያ 2 2017 ዓ ም በሰጠው ጋዜጣዊ መግለጫ ባለፉት 9 ወራት 518 አነስተኛና መካከለኛ ኢንተርፕራይዞች ያጋጠማቸው ችግር በመፍታት ወደ ማምረት እንዲገቡ ማድረጉን አስታውቋል። መግለጫ የሰጡት የተቋሙ ምክትል ዋና ዳይሬክተር የሆኑት አቶ አብዱልፈታህ የሱፍ በዚህ ጊዜ 2752 አዳዲስ አነስተኛና መካከለኛ ኢንተርፕራይዞች ማቋቋም መቻሉን ተናግረዋል። በመስሪያ ገንዘብ እጥረት ምክንያት አምራች ኢንተርፕራይዞች በበቂ ደረጃ ወደ ስራ አለመግባታቸውን ምክትል ዋና ዳይሬክተሩ አመላክተዋል። ግንቦት አምስት በኋላ እንደሚሰረዝ በምርጫ ቦርድ ማስጠንቀቂያ የተሰጠው ህወሓት አሁንም እንደ አዲስ እንደማይመዘገብ አስታወቀ። ህጋዊ እውቅናዬ ካልተመለሰልኝ በስምምነቱ ላይ አደገኛ መዝ ያስከትላልን ብሏል። በምርጫ ቦርድ በተቀመጠው ቀነ ገደብ መሰረት ህልውና ሙሉ በሙሉ ሊሰረዝ ሁለት ሳምንታት የቀሩት ህዝባዊ ወያኔ ሓርነት ትግራይ በድጋሚ ምንም አይነት ምዝገባ እንደማካሄድ አስታውቋል። ፓርቲው ሚያዝያ 16 2017 ዓ.ም ባወጣው መግለጫ አደራዳሪዎችን የአፍሪካ ህብረት ፓናልና ዓለም አቀፍ ማህበረሰብ የህወሓትን ህጋዊ እውቅና አለመመለስ በስምምነቱ ላይ የሚያስከትለው አደገኛ መዘዝ ተረድተው የድርሻቸው እንዲወጡ ሲል አስጠንቅቋል። በፌዴራል መንግስት እየተደረጉ ያለው የፕሪቶሪያ ስምምነትን የሚጥስ አካሄድ በተመለከተ ህወሓት ጉዳዩን ወደ አፍሪካ ህብረት ፓናል መውሰዱን ያስታወቀው መግለጫ ፓናሉም የህወሓትን ህጋዊ ሰውነት እንዲመለስና እንደ አዲስ መመዝገብ እንደማይገባው በመግለጽ ውጤቱን እስከ ቀጣዩ የፓናሉ ስብሰባ ተጠናቆ እንዲቆይ ሀሳብ ሰጥቶበት ብሏል። ነገር ግን ፓናሉ እስካሁን ባለመሰብሰቡ በአጠቃላይ የስምምነቱ አፈጻጸም ሆነ የሚታዩ ጥሰቶችን መገምገም አለመቻሉን አመላክቷል። የአሜሪካ ጦር ሰራዊት በየመን የሁቲ ቡድን ኢላማዎች ላይ ከመጋቢት ወር መጀመሪያ ወዲህ ባደረገው የአየርና የባህር ዘመቻ ከ800 በላይ ጥቃቶች መፈጸሙን አስታወቀ። የአሜሪካ ማዕከላዊ እዝ በቅርብ ጊዜ በሁቲ እንቅስቃሴ ላይ ስለተደረጉ ጥቃቶች እሁድ ባወጣው ሪፖርት ከመጋቢት 6 2017 ዓም በኋላ በተፈጸሙ ጥቃቶች በመቶዎች የሚቆጠሩ የሁቲ ተዋጊዎችና በርካታ መሪዎችን ተገድለዋል ብሏል። አሜሪካ እንዳለችው ይህንን የተጠናከረ ዘመቻ የወሰደችው በኢራን የሚደገፉትን ሁቲዎች በቀይ ባህርና በኢደን ባህረ ሰላጤ በሚያቋርጡ መርከቦች ላይ የደቆኑትን ስጋት ለማቆም ነው። የየመን አብዛኛውን ግዛት የሚቆጣጠሩ ሁቲዎች ትላንትና እሁድ አሜሪካ በዋና ከተማዋ ና ሰንዓ ላይ በፈጸመችው አዲስ ሴቶችና ህጻናትን ጨምሮ ቢያንስ ስምንት ሰዎች መገደላቸውን አስታውቋል። ባለፈው መጋቢት ወር በሁቲ ቁጥጥር ስር በሚገኘው አካባቢ ላይ መጠነ ሰፊ ጥቃት እንዲፈጸም ያዘዙት ፕሬዚዳንት ትራምፕ ሁቲዎች ሙሉ ለሙሉ እንደሚደመሰሱም ዝተዋል። ጨምረውም ኢራን የሁቲ ቡድንን ከማስታጠቅ እንድትቆጠብ ቢያስጠነቅቁም ኢራን ግን የሚቀርብላትን ክስ በተደጋጋሚ ስታስተባብል ቆይታለች። አድማጭ ተመልካቾቻችን ከቶፕ ኒዩስ ኔትወርክ ላለተያዝ ናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።